ፀጉራችሁ ያማረና እኩል ሆኖ እንዲያድግላችሁ የምትፈልጉ ይህንን ማክስ አብረን የምንሰራ ይሆናል። እጅግ በጣም ትወዱታላችሁ። በጣም በቀላሉ ነው የምንሰራው። ምርጥ ነው። ፀጉራችሁን እኩል አድርጎ እንደዚህ ዞማ ፀጉር እንዲኖራችሁ ይረዳችኋል ማለት ነው። ስለዚህ ውድ ቤተሰቦቼ ወደ አሰራሩ እንገባለን። ውድ የተከበራችሁ የተወደዳችሁ የቆንጂቷ ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ፣ እያልኩኝ ዛሬ ፀጉራችሁ ወዙ ያማረ፣ ከረሩ ያማረ ቆንጆ ፀጉር የሚያደርግላችሁ እጅግ በቀላሉ የምንሰራው ማክስ አሳያችኋለው። ምንም አይነት ሽታ ሳይኖረው ግን ፀጉራችሁ እጅግ ያማረና ዞማ እንዲሆን የሚረዳችሁ እኩል ሆኖ እንዲያድግ ይረዳናል። ይሄ ማክስ ማለት ነው። ስለዚህ ወዴትም ሳትሄዱ በትዕግስት አብረን እንስራ እላችኋለሁ። ወዴት ተከበራችሁ ቤተሰቦች፣ እዚ ጋር እንዳያችሁት አንድ ሙዝ አዘጋጅቻለሁ። አንድ ሙዝ፣ ትልቅ ሙዝ ስለሆነ ነው። እዚህ ጋር ደግሞ ድስት አዘጋጅቻለሁ። እንግዲህ እናተ ሁለት ሙዝ መጠቀም ትችላላችሁ እንደ እንደ ፀጉራችሁ ብዛት ይወስነዋል። እናንተ ሁለትን መጠቀም ትችላላችሁ። እኔ አንድ ብቻ ነው ያዘጋጀሁት፣ በጣም ትልቅ ነው። እንግዲህ በመቀጠል እዚህ ጋር ደግሞ ድስት አዘጋጅቻለሁ ማለት ነው። ድስቴ ውስጥ ሮዝመሪ እጨምራለሁ የሚበቃኝን አሃል ከዛም በመቀጠልም የምጨምራቸውን ግብዓቶች በቤታችን ውስጥ የሚገኙ ብቻ ናቸው ሁሉም ማለት ነው። ስለዚህ እናተን በትዕግስት ተከታተሉኝ። እዚህ ጋር ደግሞ ተልባ ጨምር ያለው ተልባ እንግዲህ ለጸጉር ልስላሴ እጅግ በጣም አሪፍ ነው። በተለይ ውስጥ ለውስጥ የተያያዘባችሁ አልበጠላ አለባችሁ እጅግ በጣም ፍቱና መድኃኒት በሉት እና ሮዝመሪውም ደግሞ ለጸጉር እድገት በጣም አሪፍ ነው። ደማችንን ያነቃቀልናል ማለት ነው። እንግዲህ እዚህ ጋ ሌላዎችንም የምጨምረውን አሳያችኋለሁ። ጥቅሙንም እየነገርኳችሁ አብረን የምንቆይ ይሆናል። በጣም ምርጥ ነው እንደነገርኳችሁ ጸጉራችሁን ያፍታታላችኋል። ጸጉራችን ያሳድግላቸዋል ጤነኛና ቆንጆ ጸጉር ይኖራቸዋል ማለት ነው። ግዴታ ጸጉራችሁ ረዥም ዞማ መሆን ሳይሆን ዋና የጸጉራችሁ ጤና ነው ማለት ነው። ስለዚህ ጸጉራችሁ ጤነኛ እና ያማረ ቆንጆ ጸጉር እንዲኖራችሁ እናንተም በተረጋጋ ተከታተሉኝ ማለት ነው። እዚህ ጋር እንግዲህ ጥጀው ነበረ ከጣርኩት ከተን ተከተከ በኋላ እዚ ጋር የምንረሳው ሳላሳያችሁ ሙዝ እና ቅርንፉድ ጨምሬ ነበረ። ቅርንፉድ አንድ አስር ፍሬ የሚሆን ቅርንፉድ ጨምሬ ያለውኝ እና የሙዙን ልጣጭ ደግሞ አልጣልኩት። መጣል አይጠበቅብንም ማለት ነው እጅግ ስለሚጠቅመን፣ በጣም ምርጥ ነው። ሽበትን ያጠቁረላችኋል። ስለዚህ ሙዙንም አብራችሁ ቆዳውን እንደዚህ ተቀቅሉታላችሁ ማለት ነው። እነኝን ግብዓቶች እንደዚህ ከቀቀልናቸው ከበሰለልን በኋላ ሳይቀመጥ ትኩስ እያለ ነው የምናጠለው ማለት ነው። እንደዚህ ትኩስ እያለ እናጠላዋለን። ከቀዘቀዘ ኮፈረ ግዴታ ሌላ ማጥለያ ጨርቅ ማጥለያ መጠቀም መታገል ይጠበቅብናል ማለት ነው። ስለዚህ በቀላሉ እንደዚህ በማጥለያ መጠቀም እንችላለን። ከዛን ካጠለልነው ነው በኋላ እንግዲህ እንዲቀዘቅስ ካስቀመጥን በኋላ ሙዛችንን ደግሞ እዚ ጋር እንፈጨዋለን ማለት ነው። እናተ በየትኛው ማሽን መፍጨት ትችላላችሁ። ከስር ያለው ደግሞ ሶፍት ነው፣ ሳህን እንዳይመስላችሁ። ከዛን ከጨመርኩ በኋላ ተልባይን እየጨመርኩ እየጨመርኩ ከስር ከስር ድንብ እና አድርጌ እመታውና በደንብ አዋህደዋለሁ ማለት ነው። አንድ ጊዜ አልጨመርኩም። ተልባው እንዳያችሁት በጣም ወፍራምና ደስ የሚል ሆኖ ወቷል ማለት ነው። እንግዲህ የሙዝ ልጫጫ አለው፣ ሮዝመሪ አለው ልባለው ይሄንን አንድ ላይ ነው ያደረግኩት። አያችሁት ውፍረቱ እንዴት ደስ እንደሚል። ብቻውን ራሱ ብትቀቡት በጣም ፀጉራችሁን ያፍታታል፣ ያሳምርላችኋል ማለት ነው። ሙዙም በተጨማሪ ነው እንደዚህ እየጨመርኩት ማለት ነው። እንግዲህ እንደዚህ በደንብ አድርጋችሁ ትመቱታላችሁ በየትኛውን ማሽን መጠቀም ትችላላችሁ። በቤታችሁ ውስጥ በሚገኝ ማሽንም ከሌላችሁ ሙዙን በሹኪ አድብ እናርጋችሁ ከፈጫችሁት በኋላ አንድ ላይ ማዋሃድ ማጥለል ትችላላችሁ ማለት ነው። ኑሮ በዘዴ ይባላልና እንደዛ እርጋችሁ መጠቀም ትችላላችሁ፣ ውድ ቤተሰቦቼ። እና እዚህ ጋር እንደዚህ ከመታሁት በኋላ አወጣሁት። እንግዲህ ሙዝ በባህሪው ይጦቁራል ማለት ነው። እንግዲህ እዚህ ጋር ትንሽ ጦቁር ብላል። እኛ ከረሩን ሳይሆን ጥቅሙን ነው የምንፈልገው። ስለዚህ ይህን እንደዚህ ካደረግኩኝ በኋላ ምንድን ነው ቅባት ያዘጋጀውላችሁ ቅባት አለ። በጣም አሪፍ ቅባት ለፀጉር እድገት በጣም በጣም አስፈላጊ የሆነ ቅባት ነው። ከዚህ በታች አለ፣ እሱንም ገብታችሁ ተጠቀሙበት። እሱን ቅባት ነው ማለት ነው። በተለይ ከግንባራችሁ ለሸሸባችሁ እጅግ በጣም የሚጠቅማችሁ ቅባት ነው። ስለዚህ ተጠቀሙበት። እሱን ጨመርኩኝ። እንደዚህ እንደምታዩት፣ በደንብ አድርጌ እያዋሃርኩት ነው እንግዲህ አሁን እንደዚህ አዘጋጅቼ ተቀብቼ መሳይን ነው የምጀምረው። እናንተ ደግሞ እንደዚህ አዘጋጅታችሁ በሚመቻችሁ ሰዓት መጠቀም ትችላላችሁ። ሲቀመጥ ተልባው ተመልሶ የመወፈር ባህሪ ያለው ማለት ነው። እናንተ እንግዲህ በሚመቻችሁ መጠቀም ትችላላችሁ። በደንብ አድርጌ ካዋሃርኩት በኋላ በምጠቀመው እቃ ላይ እየገለበጥኩት ነው። እንደዚህ እንደምታዩት በጣም ያምራል። በጣም ወፍራም ነው። ሽታው መዓዛው በጣም ልነግራቸው አልችልም። ለየት ያለ ነው እና እጅግ በጣም ተጠቃሚዎች ስለምትሆኑ እንግዲህ ሴት ልጅ ጸጉሯ ዞማና ቆንጆ ጤነኛ ጸጉር እንዲኖራት ማትፈልግ ሴት የለችም። ከዚህ ሼር አድርጉላቸው። ያላችሁን ጸጉር ራሱ ጤነኛ የአማረ ጸጉር እንዲኖራችሁ እንደዚህ በቤታችሁ ውስጥ እያዘጋጃችሁ ብትጠቀሙ ተጠቃሚ ነው የምትሆኑት ማለት ነው። በተለይ ሲተኮስ ፀጉራችን ድቅቅ ይላል ማለት ነው። ውሃዊ ሞቀ ነው ፀዋዩ ምኑ። ስለዚህ ፀጉራችን እንዳይጎዳ ከመታጠባችን በፊት እንደዚህ እያዘጋጀን እንጠቀምላችኋለሁ ጉድ የተከበራችሁ፣ የተወደዳችሁ ቤተሰቦች ስለዚህ እንደዚህ ያደርጋችሁ እናንተም ተጠቀሙ። ይህንን ከተቀባችሁ በኋላ ለሁለት ሰዓት፣ ለሶስት ሰዓት ከዛም በላይ ብታቆዩት ምንም አይነት ኬሚካል ስለሌለው ጸጉራችሁን የሚጎዳ ነገር የለውም ማለት ነው። ስለዚህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንደዚህ አድርጋችሁ ተጠቀሙት። እንግዲህ እኔ ትንሽዬ ቅባት ስትቀረኝ ዝም ብዬ ጨመርኩበት ማለት ነው። የጥቁር አስሙድ ቅባት ነበረችኝና እሷን ጨመርኩበት በድጋሚ ይህን እንግዲህ እንዲያርጌ እንዳልኳችሁ ለሁለት ሰዓት ከዛም በላይ አቆቼ ነው የምታጠበሙ። ሳይንስ ሲጨርስ ስለዚህ እስከዚህን ሰዓት ስለተከታተላችሁኝ እጅግ አርጌ አመሰግ